የኔ ምርጦች የኔ ምርጣ ምርጦች በድጋሚ በአዲስ ቪዲዮ መጥቼላችኋለሁ። ሊንዳዬ ፍቅር ሳይሆን መጋኛ ነው የያዛት ብዬ ነው የማስበው። በመጋኛ ተመታለች። ያው እንግዲህ እንደምታቆት ቡራዬ አደለም ያቀፈው ቀርቶ ማለት ነው፣ አደለም ያቀፈው ቀርቶ ባይን ገና ባይን ያዩት ሁሉ ማለት ነው። በሱ ፎንቃ ካልሞትን ካልተሰቀልን ያሉ ልጆች አሉ። ከዚህ በፊት ሐይሚዬን ሲያስፈራሯት ብሩኬን፣ ተይው አይሆንሽም፣ አንዴ ፍቅረኛ አን አንዴ እንዲህ ያለው ምናምን የሚሉ ሰዎች እንግዲህ፣ ሄልዳና ደግሞ አንድ ቀን ሁለት ቀን ምናምን እንግዲህ አቅፈዋለች፣ ጠረኑ አለ፣ ያ ግርማ ሞገስ አለ፣ ምቾት አለው ምናምን ምናምን። ያንን ነገር ስታይ እንግዲህ እህታችን በመጋኛ ተመታለች። ምንም ማድረግ አይቻልም። ምን እናድርግ ሊንዳዬ አይጽፍ እንግዲህ እና ወዶች፣ እንዴት አያችሁት የዛሬው ቪዲዮ? እኛ እንደውም ከሀይሚዬ ጋር ሆነው ተመካክረው ፕራንክ እያደረጉት ነው ብለን ነበር ያሰብነው። ነገር ግን ልጅቷ የእውነት አፍቅሬሃለሁ፣ ወድጄሃለሁ፣ ለአንተ የተለየ ስሜት አለኝ ተረዳኝ እያለችው ነበረ። እሱ ደግሞ እንዴት ባንዴ ልታፈቅረኝ እንዴት ትችያለሽ? ይሄ ፍቅር ሳይሆን ስሜት ነው፣ ባይን አይተሽ ስሜቱ እንጂ እውነተኛ ፍቅር አልያዘሽም እያላት ነበረ። እውነት ነው። ስንት ጊዜያችሁን ሳምንት፣ አስራ አምስት ቀን ይሆናችኋል ብዬ አስባለሁ። እንደው ግን በሰላሙ ይሄ ፍቅር የሚባለው ነገር እንዴት ነው? እቃቃ ጨዋታ አደረግሽው እንዴ? ኒውድ፣ በዛ ላይ ደግሞ የሃይሚ ፍቅረኛ እንደሆነ እያወቅሽ እንዴት ነው ፍቅረኛ ፍቅር ሊይዝሽ የሚችለው? አረ ተረጋጉ። መረጋጋት የሚባል ነገር አለ። ውዴ፣ ወዴት እየሄድሽ ነው? ልጅቷ እኔ በጣም እየገረመኝ ነው። ድርቅ አለች እኮ ድርቅ ብላ፣ በቃ እኔ ለአንተ የተለየ ስሜት አለኝ፣ ሳላቅ ነው ያፈቀርኩ። እሱም ደግሞ ያው ቡራይም ተረድቷታል፣ በጣም ነው የተረዳት። እና ምናልባት አፍቅራኝ ወዳኝ ሊሆን ይችላል ሳታስበው፣ በድንገት ፍቅር በድንገት ነው የሚይዘው። እና አትስደባት፣ አትናገሯት ብሏል ማለት ነው። እረ እኛ ምን አገባን? እኛ ያገባንም ነገር ግን አንተ ቆረጥ ያለ ነገር ብትነግራት ጥሩ ነው ብዬ አስባለሁ። ጭራሽ በጥፊ መታ ሁሉን ሄደች በጥፊ እስከ መመታት ደረጃ ነው የተደረሰው ዛሬ እና ስርዓት አሲዛት። እንደውም አሁን እንደዚህ ስታጨናንቅህ እኔ በጣም ነው የወደድኩ አፍ ቅር ያለው ምንም ማድረግ አልችልም ስትልቅ፣ ይቅርታ ሊንዳዬ የኔውድህት እኔ እመወዳት እማፈቅራት ሀይምዬን ነው ከእሷ ውጪ ማንንም የሚያይን አይን የለኝም ብለህ እንደውም ፍርጥ አድርገህ ብትናገር ይሻላል። ከተመታህ ይቀር እንደውም እውነቱን ብታወጣው አሪፍ ነው ብዬ አስባለሁ። ስለዚህ ሊንዳ ደግሞ በእርግጥ የአይን ፍቅር ይዞሽ ሊሆን ይችላል፣ ተመችቶሽ ሊሆን ይችላል። ካላወቅሽ ደግሞ ይህንን ነገር ማወቅ አለብሽ። የሰው ልጅ ከቅርበት ካነጋገሩ ከብዙ ነገር ው ልትወጁ ትችያለሽ ግን የሱን ህይወት ማወቅ አለብሽ አለው፣ የለውም፣ ምን ላይ ነው ያለው የሚለውን ነገር ማለት ነው። እና እዚህ ጋ ክፍተት መስጠት የለባችሁም። ሀይሚዬም ግራ ተጋብታለች። እሱ ምን ልበላት እያለ ለሀይሚዬ ጠየቀትና ሀይሚዬ ደግሞ በቃ ተረዳት እያለችው ነው ተረዳት የሆነ ነገር በላት እያለችው ነበር። እና ምንም መረዳት ምናምን አያስፈልግም፣ ምክንያትን መደርደር አያስፈልግም። እንደኔ ግን ግልጽ አድርገህ ቡራ እኔ ላንቺ አልሆንሽም በቃ። በእርግጥ ነግረሃታል፣ እሷ ግን ልትረዳህ አልቻለችም። የነገርካትም ደግሞ እንዴት ነው ሳላፈቅርሽ ሳልወድሽ ከአንቺ ጋር ምኖረው ብኖርም ደግሞ ህይወትሽ ሊበጠበጥ ይችላል ባላት ሰዓት ነው በጥፊ መታ ሁሉ የሄደችው። ከዛ በዘለለ ምንድን ነው ስለ ሀይሚ መናገር አለብህ። በቃ ስለ ሀይሚ ነግረህ ቁርጧን እንድታቅ ማድረግ ትችላለህ። እኔ እኮ ፍቅረኛ አለችኝ። ይሄው ፍቅረኛ ሀይሜ ናት በላት። ደረት ክንፍት አድርገ ምንም የሚያሳፍር ነገር የለም፣ የሚያስፈራ ነገር የለም። በቃ ያበጠው ይፈንዳ። ቡራይ ተናገር። ምን አስፈራክ? ሴት ልጅ የምትቆርጠው ማለት ነው። በእርግጥ የአይን ፍቅር ሊኖር ይችላል፣ መውደድ ሊኖር ይችላል። ግን እኛ ማለት ነው ትዳር እንዳለው ካወቅን ወይንም ደግሞ ፍቅረኛ እንዳለው ካወቅን ይቆርጥልናል። ቁርጥ ነው የሚያደርግልን። አሁን አንተ ይች ልጅ የሚቆርጥላት ማለት ነው። የአንተንና የሀይሚን ግንኙነት በደንብ አድርገሽ ስትነግራት ነው። ካልነገርካት አይቆርጥላትም አይቆርጠላትም። ነገ መታ እየየ ልትል ትችላለች፣ ወይ በረኪና ጠጣለሁ ትልሃለች፣ ወይ የሆነ ነገር ትልሃለች። ስለዚህ ያለህ አማራጭ ቡራዬ እውነቱን አፈ እንዳው በቃ እስከ መቼ ነው የሚደበቅ እውነት አይመስላችሁም? ቤተሰብ እውነቱ ይውጣ፣ በቃ ይፋ ይሁን። ብዙ ልጆችም ጥያቄ እየጠየቁ ነው። ብሩኬ ሀይሚን ለምንድነው አፈቅርሻለሁ የማይላት እየተባለ ነው። ስለዚህ አሁን ያመጣ ብሩኬን አፈቅራለሁ ያመጣ ብሩኬን አፈቅራለሁ ያመጣ ሀይሚን አፈቅራለሁ ማለቱ ስለማይቀር ፍቅራችሁን በይፋ አሳዩን። በቃ እንደውም እኔ ቀለበት ሁሉ ብታደርግላት ደስ ይለኛል። ሽማግሌ ቢላክ ሽማግሌ ይላክ፣ በቃ እንገላገል። ማንም መቶ አይጨፍር አይደለ፣ ቤተሰብ አይመስላችሁም? ቀለበት ያውጣትን እንጂ ልብን ያስርም። ግን ምንም ቢሆን ግን ቀለበት ካለ ትከባበራላችሁ። ቃል ኪዳን ነው። ቀለበት ማለት ቃል ኪዳን፣ ቃል የምትገቡት ነገር ነው። ሽማግሌ ሲላክ ክብር አለ። ገባችኋል? ስለዚህ ቡራዬ ከሃይሚ ጋ በደንብ እንትን ማለት አለብህ። አሁን በቃ ይፋ መውጣት አለበት የእናንተ ግንኙነት። ማንም መቶ ዘውያ እያለ መግባት የለበትም። ግልጽ ያለ ነገር ሰውም የሚፈልገው ነገር ነው። በቃ አሁን ብዙዎቹ ጫና እያደረጉ ያሉት አንተ ጋር ነው። ሀይሚ አውጥት አልተናገረችም፣ እንጂ በጣም በቃ እንድትነግራት አፈቅርሻለሁ እንድትላት ትፈልጋለች። እኛ ሴቶች ስሜታችንን አውጥተን ስለማንናገር ነው። በቃ እምቅ አድርገን ነው የምንይዘው፣ እምቅ አድርገን እና በቃ ተናገር። በቃ ቡራዬ በእርግጥ ተወዳታለህ፣ ታፈቅራታለህ ያው በተፈጥሮ አንተ እነዚህን ቃላቶች ለመናገር ትንሽ ስለሚከብዱ እንጂ በደንብ ነው የምትወዳት። ሰው ደግሞ ምንድን ነው በተግባር ይፈልጋል፣ በቃላት በቃላት ማለት ነው፣ በቃላት አውጥተህ። አሁን እንደውም ይህንን አጋጣሚ መጠቀም አለብክ ሄልዳም አርፋ እንድትቀመጥ አፈ እንደው በቃ አይመስላችሁም ውዶች? እኔ እንደዛ ብዬ ነው የማስበው በቃ ይቺ ልጅ ተስፋ ቆርጣ ወደ መጣችበት ሲከትል እኮ እንደ የመጣችው እኮ በስምምነት ነው። ተስማምተው ተከፍሏት እኮ ነው የመጣችው። እኔ ሀሳቧን እንዴት እንደቀየረች አላውቅም። ያው እንዳልኳችሁ እንግዲህ ቡራ አየን እንደምታውቁት ያሳሳል። በጣም ነው የሚያሳሳው ቡራ ማለት ነው። እኔ እንደ ቡራ አይነት ግርማ ሞገስ ያለው ወንድ እኔ ራሱ ወዳለሁ ደስ ነው የሚለኝ። እንደዚህ አይነት ወንድ ወደ ሌላ ነገር እንዳትወስዱት እንጂ ማለት ነው። ቡራዬ ምንም የሚጥላለት ነገር የለውም። አስቧችሁታል። ይቺ ደግሞ አንድ ሁለት ቀን ሶስት ቀን ቪዲዮ ላይ አቀፍ አድርጓታል። በቃ የሆነ የተመቻት ነገር አለ። ለዛ ምስለኛ አሁን ጥብቅ ያለችው ማለት ነው። ይገርማል። አይዞሽ፣ ምንም ማድረግ አይቻልም። እንግዲህ አይ መከራ እኮ ነው እንደው ምን እናደርግሽ ታዳኛ